ቤት አለኝ መኪና ገዛው ገለመሪ የምትሉ የምትሉ ወደ መናቶች የተዉ አትበሉ እ ሁልጊዜ የምናገረው ነገር ነው። ሁልጊዜ የምናገረው ሰክሰሳችሁን እዚህ መጣችሁ አትናገሩ። ይህን ገዛው፣ ይህን አርኩኝ፣ ይህን ፈጠርኩኝ ብላችሁ በረከታችሁን አትናገሩ። በሰከንድ ነው መጥተው ማንነታችሁን የሚወስዱት በሰከንድ። እኔ ሶሻል ሚዲያ ላይ ለምትመጡ ያለኝ ያለኝ ለምትሉ በኋላ ዋጋ ትከፍላላችሁ፣ ዋጋ እኔ አመሳንት የለኝም። እቺ ልጅ ትላንትና መኪና ስለገዛች እና ቤት ስለገዛች ዛሬ ተነሳችሁባት። ተነሳችሁባት ሊያሾው ትላንትና ቤትና መኪና ስለገዛች ተነሳችሁባት። ልታብዱን በቃ የሰው ልጅ የሆነ ነገር ይለ ታብዳላችሁ። እግዚአብሔር ልቦና ይስጣችሁ። እግዚአብሔር ልቦና ይስጣ። እግዚአብሔር መረቱን ያደርግላቸው። በቃ አቅም ሲኖራቸው ህይወት ሲኖራቸው ኢትዮጵያ በጣም በጣም በጣም በጣም እንደዚህ አይነት ችግር አለ። በጣም ሲያልፍላችሁ ጠብቀን። እቺ ልጅ እግዚአብሔር እርዳሽ ጃንዬ፣ እግዚአብሔር ይሁንሽ። እንደዚህ ሰውን የሚያሳቁ ሰዎች አሉ። ሰውን ይነው ሲለወጡ የሚቀኑ ሰዎች አሉ። እኔ እውነቴን ነው፣ አሜሪካ ሆነው አውሮፓ ሆነው የሊያ ህይወት ላይ የሚቀኑ ብዙ ሰዎች አሉ። በላይፉ ይህቺ አሜዚንግ ላይፍ ነው የምትኖረው። ምላሷ ምናልባት ሊደብር ይችላል ህይወቷ ግን ከማንም አሜሪካ ካለው ከአብዛኛው አሜሪካ ከሚኖር አበሻ አውሮፓ ከሚኖር አበሻ ካናዳ ከሚኖር የተሻለ። ማልቀስ ይቻላል፣ መለፍለፍ ይቻላል፣ ኡ ማለት ይቻላል። በእሺ ሊቨር ላይፍ ኤልሽዬ እዚህ ከሚኖረው ከአብዛኛው ህይወት ኢትዮጵያ ጽድት ያለ ጃኒ፣ ኢትዮጵያ ሆና ጽድት ያለ ላይፍ አላ፣ ሪያሊቲ ነው የምናገር፣ ጽድት ያለ ላይፍ አላቸው፣ ግን ይቀናባቸው። ስለዚህ መለወጣችሁን አትናገሩ። ህይወት ሲቀይራችሁ ጌታ ሲባርክላችሁ ህይወታችሁ ወጣችሁ አትናገሩ፣ ወጣችሁ አትናገሩ። ሊበሏችሁ ነው የሚደርሱ ልቃቅለው ነው የሚበሏችሁ። ህይወታችሁ መቀየሩን ለጌታ ብቻ አመስግኑበት። እግዚአብሔር ተመስገን። ምን አለ? ምንም የለኝም፣ ምንም የለኝም፣ ምንም የለኝም። አዎ ስላላቸው ህይወታቸው ሲቀየር አጠገባቸው እነሱ ቁጭ ብለው መኪና ሲነዱባቸው ቤት ሲገዙባቸው አዩ። ተው፣ ኧረ ጌታ ሆይ ጌታ ሆይ፣ የአበሻ ምቀኝነት። ጌታ ምን አለ ብቶ የአበሻ ምቀኝነት መቼ ነው የሚቀይረው? አቤት፣ አቤት፣ አቤት፣ አቤት ጌታ። እቺ ልጅ ቤት ገዛው ነው ያለችው ለእናቷ እና መኪና ገዛች። ከዛ ይኸው የሆነውን ነገር እንግዲህ አያችሁ፣ ቤት ገዛዋለች መኪና ገዛዋለች። አለቀ አለቀለ። ሊያሾው ቤት ገዛዋለች መኪና ገዛዋለች። ይኸው ቤቷን ሁላ ምቀኛ በዝቶ በረሮ በበረሮ አርጓት። ቤቷን እስከ ዛሬ ያልነበረ በረሮ የምቀኛ አይን ብዛት እስከ ዛሬ አልነበረም እኮ ሰራተኛም አላት። ሰራተኛም አላት ይቺ ልጅ ትላንትና መኪና ስለገዛች እና ቤት ስለገዛች ዛሬ ተነሳችሁባት፣ ተነሳችሁባት። ሊያሾው ትላንትና ቤትና መኪና ስለገዛች ተነሳችሁባት። ልታብዱን በቃ የሰው ልጅ የሆነ ነገር ይለ ታብዳላችሁ። እግዚአብሔር ልቦና ይስጣችሁ፣ እግዚአብሔር ልቦና ይስጣ፣ እግዚአብሔር ምሕረቱን ያርግላችሁ። በቃ አቅም ሲኖራቸው ህይወት ሲኖራቸው ኢትዮጵያ በጣም በጣም በጣም በጣም እንደዚህ አይነት ችግር አለ። በጣም ሲያልፍላችሁ ጠብቀው። እዮዳፍ ከአምስት ዓመት በኋላ ቲክታክ ላይ ገንዘብ እንደሚሰራ ገና መባንም ነው እና ሰሞኑን ጌም ጀምሮ ደንግጧል። እዮዳፍ ባትደንግጥ ብራዘር። የአራድዬ ልጅ የለኝም ነው የሚለው። ደንግጧል እዮዳ በጣም ደንግጧ። የሚገባበት ጠፍቶታል። አይ ቲንክ ለአንድ ሳምንት ተጫውቷል መሰለኝ። የሆኑ የሚወዱት ሰዎች ሰፖርት አድርገውታል፣ ጌም ላይ አጫውተውታል። ከዛ ሾፍ ሲያደረገው ሊያምነው አልቻለም። በህይወቴ ተከፍሎ ያቅባለ የአራድዬ ልጅ ዝም ብሎ ነው። የአራዳ ልጅ ያገኘውን አደባባይ እየወጣ አማ ተገዛልኝ ልጅ እያ ላይ መጣ። የአራድዬ ልጅ ቀስ እያለ ቀስ፣ አያስፈልግም ምክንያቱም የሆነ አለ የሆነ ንግግር ምን አለ መሰለ። አንዱ ፋራ ነው ይሉታል ሁሌ ምን አይነት ፋራ መሰላችሁ? ይመጣል፣ የሆነ ቤት ይሄዳል። ሁሌ ይሁት ይሁት መጣ ይባላል። መቼም የማይገባው ሰው እየመጣ ተባለ ከአስርና ከአብር ስን የትኛው ነው ትልቅ ይሉታል። ካወቅ አስር ብንሰጣለን ይሉታል። ሁልጊዜ እየመጣ አስር ነው አይላቸው። ይስቁበትና አስር ብሩን ሰጥተው አስቀውበት ይሄዳል። ይመጣል ሌላ ጊዜ ከአስርና ከሃያ ብር ስንት ነው ትልቁ? ስንቱን ልስጥ ይለዋል። ስንቱን ልስጥ ይለዋል። ከአስርና ከሃያ ብር እኔ አስሩን ስጠኝ ይላል። አስሩን ሰጠው፣ ይስቁበታል። አሁንም ይመጣል። ለናና ያለዚህ ወይ ሰገጤ ይውልኝ ይባላል። ብር ስጠው ስንት፣ ከአስርና ከሃያ ብር ስንት ልስጥ ይባላል። አስር አስር ነው አረበ ሰዓት ምናምን ይላል። ከዛ አንድ ሰው እየጠየቀው አንተ ለምንድን ነው እንዴ አስርና ሃያ ብር ልስጥ ስትባል ለምንድን ነው ሁሌ አስር እያልክ ለምን ሃያውን አትወስደው ብሎ ጠየቀው። ነብሴ ሃያ ብሩን ያወቀው ጊዜ መቼም ብሩን አላገኘውም ማለት መቼም ብሩን አላገኘው። አየ ጥበብ ነው። ሁልጊዜ በጥበብ ስትራመድ አሸናፊ ትሆናለህ። አለም ብለህ ስትበጠረቅ ያለህን ጣጣለህ ተግባባል ያለህን ታጣለህ። ስለዚህ ብዙዎቻችሁ እዚህ ቦታ የምታሳዩ ሽት የሽቶ ያለቀ ብልቃጥ የምታሳዩ ቦርሳ የምታሳዩ ጫማ የምታሳዩ ምናምን አሮ ነው፣ አሪፍ ነው። ማይቢ ጥቅም አለው ነው። ምንድ ነው ጥቅም? ምንድ ነው ጥቅም? የሆነ ሰው አናደደኝ፣ ከዛ ጫማዬን ይዤ እየሮጥኩ መጣ። የሆነ ሰው አናደደኝ፣ ፈርሼ የተሰራሁትን ይዤ እየሮጥኩ መጣ። ኑ ሸንቃጣ ነኝ እያልኩ መጣ። ተፈርሼ የተሰራሁትን የሆነ ሰው አናደደኝ፣ የሆነ ነገር ይዤ መጣ። ምንም ጥቅም የለም። ካላምን ሆዴ እንከኝ ምንም የሆንኩን ነገር የለም ትባላለህ። አይንን አጥፋው እያሉ በአይን አይንን እንዲህ አይትን ሽምጠጥ እዚሁ እንዲህ ቁልጭ ብለህ እያየ እንዲህ እያየ እኔ አይደለሁም እየተዋወቀ ነው አታቀኝ አሁን እኔ ለምሳሌ ፀጉሬን ገና ገና ሳስተክል ላስተክልለው ማኛው ብዬ ሄጄ በደንብ ቪዲዮ አድርጌ ራስ ነኝ ፖስትኩት። ምክንያቱም ከተገኘው ልላስ ነው እላስ አለው ገባ። እውነቱን ተናግራ የመሸበት ማደር ነው። በምንም አይነት ህይወት ላይ ምክንያቱም መላጣ እያወቁኝ ፍሪዝ አድርጌ ብመጣ ምን ሊሉኝ ነው? አሁን እንደዚህ ሆኜ ብመጣ ፒፕል ዋንደር ፒፕል ገና አስክ ሚ ኖ አገባችሁ አደለሁም። ስማ እንጂ በቀሰም ምጥጥ አድርገው። አሁን እዮዳ ወንድማችን በአንድ ወር ውስጥ ሲክስ ፓክ ሆኖ ቢመጣ በጸሎት ነው ልትሉ ነው? ጌታ ይባረክ። እዮዳ የምናቀው ሁሌ የምናቀው ሶሻል ሚዲያ ላይ ምን አይነት ሼፕ ላይ እንዳለ የምናቀው። ጀለሳችን መቶ ዚክስ ባክ በአንዶር መጥቶ ቢለን ረብራዝር ነው ምን አሁን ምላችሁ ምንድን ነው? ሶሻል ሚዲያ ላይ ብዙ ጊዜ የምታደረጉትን ማስተዋል፣ ብዙ ጊዜ የሚሆነውን መነጋገር፣ በፍቅር ማድረጉ በጣም ጥሩ ነው ብዬ አስባለሁ። እውነቴ ነው። ከዋሸን ምን ይሆናል? ስንዋሽ ጌታ ምስክር ሰው ቢናገረን ምን ይሆና? ሰው ጥፋት የለበት ዩኬት መዋሸት መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ አትዋሽ ይላል። መጽሐፍ ቅዱስ ነው የሚለ አትዋሽ ይላል። ከዋሸ ሰው ካገኘብ ውሸትን ያው ማበሻ እንኳን ዋሽተኸው ፈጥሮ የሚያወራሉ ፈጥሮ ፈጥሮ የሚያወራን ትውልድ በእውነት እውነት ነው። ፈጥሮ የሚያወራን ትውልድ ዋሽተኸው ካገኘ ይተናነቃል። አይፋታ አይፋታህም። ሊያ ሰክሰስሽም መናገር አቁሚ። እንደው በፈጠረ ይሽ ይሁንብሽ። እኔ ምን ይሻለኛል እንዴ? ሴቶች አትስሙ። ሊያ ብትሰሚን ደስ ይለኛል። እንደው በፈጣሪ እንደውም ቤቱ ተሸጠብኝ። በቃ የለኝም፣ መኪናም የለኝም። ቤስት ምግቡንም ተዩና ቆሎ ጀምሪ፣ ቆሎ መቆርጠም የዛኔ እንዲያውም ቢዝነሱ ይጨምራል። ወይኔ ብለው ደንግጠው ግር ብለው አስር ሺህ ሰው በአንድ ቤትሽ ይገባል። ቢዝነሱን ቀይል ቀይል፣ ብፊያር የምታቀርብ ወይኔ በቃ ሽቀላ የለም ብለሽ በቆሎ ነኝ ሲስተም እየቀየርሽ ባይ እንጂ አንቺ በቆሎ ቆሎ ይዘሽ ወይኔ ሰራተኛ የሚለች የምታጸዳልኝበት ቤቴም የለም ብለሽ የሆነ ደሳሳ ቤት ተከራይታ ዝም ብለሽ ለባሉ ድምቅ እዛው አላላ እያሉ ነብሴ በአንድ ወር መቶ ሺህ ዶላር ሰርተሽ ቁጭ ተጠቀሚበት። መቶ ሺህ ዶላር በአንድ ወር፣ በአንድ ወር መቶ ሺህ መስራት ትችላለች። ይህን ሲስተም አልተጠቀምሽም እንጂ ብትጠቀሚ ኖሮ እኔ አንቺ ብሆን፣ እኔ ባነኑብኝ ፍሪፎር ሲሉኝ አሁነኝ ብዬ ባነኑብኝ። አሁን እዮዳብ አይቶ ደንግጧል። ሰሞኑን ለሳምንት ጌም ተጫውቶ ቻፓውን ሲያዩ ደንግጧል። ደንግጦ ወይኔ ወይ አለበት። ስለዚህ አሁንም ሊያ ከቻልሽ አረሳስተሽ ቆሎ ይዘሽ ነይ በቃ። አሁንማ ገቢ የለኝም እኮ በቆሎኑ ማስተናግዳችሁ ምናምን ብለሽ ያዘነ ሰው መስለሽ ምናምን ነገር ፔጅች ላይ ስቲከር በስቲከር ነው የሚገጩሽ። በአኝናቱ ብልጡኝ እንጂ ከአንድ ሰው ጋር ተያይዘሽ አይደለም አንቺ ፎከስ አድርጌ እንዴት አድርገሽ እንትን እንደምታረጊ ምን እንደምታረጊ ብቃት እንደምታረጊ እንዴት እንደምትሰሪ ያንን ነገር ነው መስራት ያለብሽ፣ ያንን ነገር ነው ማድረግ ያለብሽ እንጂ ከአንቺ በኋላ ለታወቁ ሰዎች ቦታ ባትሰጪ ጥሩ ነው ብዬ አስባለሁ። ቢስማርት